ሳጥን መጣ በቤት ምናምን ነገር አትገባም። ለዛ እኔ ቢቻዬን አይን አልቀመጥም። ቤት እናቴ ቤት ይሄዳለሁ። አንተ ኦኬ እኔን ቤት ውስጥ ቢቻዬን አስቀርተ ምናምን አንተ የፈለክበት ጓደኛዬ ጋር እኔ ጋ እያልክ ምናምን ታድራለ። ከዛ ሌላ ሰው ምናምን መጥቶ ትዳር አለው ልጅ አለሁ ለዚህ ነው ማክስ የሚያደርገው ምናምን ነገር ይለኛል። ያንተ ላይፍ ምናምን ነገር እኔ ምንም አላውቅም። ቤት ውስጥ አጉረኸኝ አስቀምጠኸኝ፣ አንቺ እንደዚህ አደረግሽ፣ አንቺ እንደዚህ አደረግሽ እያልክ ምናምን ስለኔ ደግሞ ታወራለህ ማለት ለአይምሮዬ እኔ ምን ላሳምነው አባቴ ምልክ በራሴ እጅ ነው ያጣሁት ትዳሪ ልበል በሰዎች በቤተሰብ ያጣሁት ልበል ከራሱ ችግር ያጣሁት ልበል ከማን ችግር ነው ልበል ማዘርጋ መሆን ፈልጋለሁ እሷ ነች እንትን አልፈልግም ምናምን ስትይኝ ነበር ሂጂና ማዘርጋ ትሪ ታድርግሽ ፈደ በኋላ እንደዚህ አስተካኪ እንደዛ ተስተካይ በቃ ነገሩ በቃ እቺ ዘመድ ናት ያልካት ልጅ ምናምን መታ ያለችኝ የነገረችኝ እናቲም የነገረኝ ምናምን ሁሉ ነገር እውነት ነው ማለት ነው አይ ለሽበ መንገድ አጣለ ተመልሶ ሊሄድ ነው አሁን እንደዛ ይማረፍ ፍላጎት ነው ያለኝ። ጊዜ ለራሴ መስጠት ፈልጋለሁ። ቪዛ ተቃጥሏል። አይደለም፣ ችግር የለም ይቻላል። ለነገሩ እንዳለ እየደበረኝ ነው አባቴ። እኔም በጣም ደብረኛል። ለማንኛውም እኔም ዛሬ ያገኘሁሽ በቃ ማለት ከእኔና ከአንቺ መካከል በየጊዜ የሚፈጠረው ነገር በጣም እየደበረኝ ነው። የምሬ ነው ከምልሽ በላይ እና እያስጠላኝ ነው። በእንደዚህ አይነት ሁኔታ እኔ አብሬሽ እስከ መቼ እንደምቀጥል ሁላ ግራ እየገባ ነው ማለት አንቺ እኔን የመረዳት ትንሽ በጣም አናሳኝ ምንም አንደርስታንድ ልታደርግኝ አልቻልሽ የምር የምን ነው እኔን ከመረዳት ይልቅ የምትሰሚው የሆነ የምትዩ ነገር ባሰ እና ኢቨን እኔን ቁጭ አድርገሽ እንዲህ እንዲህ እንዲህ ነው ብለሽ ማውራትም አልቻልሽም የሆነ አውርቼ አለው እውነታውን ላስረዳሽ ግን ስል እውነታውን ከመረዳት ይልቅ ሌላ ሰው መጥቶ የሚያወራልሽ ነገር ነው እየሰማሽ ያለሽ ለሀገር ደግሞ ባለፈ ዘመረሽ ብዬ ነገርኩሽ እኮ ግን፣ ዘመድ ናት አይደለ? እዚች ጋ ተኝታ እሷ ምን ትሰራለች? አንተ ላይ ደከመኝ ልንተራስ ምናምን አለች። እኔ ደሞ መግፋት አልችልም፣ ዘመድ ነች። ሌላ ነገር ያስባል። በምን አስባለሁ? ዝምድና ዝምድና ሌላ ነው። እዚች ጋር ማስተኛት ሌላ ምንድን ነው ማለት ዘመድ ሌላ ነገር ያስባል ብዬ እኔ እንዴት ነው ማወቅ የምችል? አታውቅም አታውቀም፣ ነው ሲቀጥል። እንደዛ እንኳን ብታይ እንኳን የምር ከሌላ ሲጋ እንኳን ነገር ቀርበሽ መጠየቅ ያለብሽ ኦኬ። ናቲ ናቲ ምን ያለውን ነገር እንዳለ ያለ እርግጠኛ ነሽ ማለት ላይ ምንድነው ብለሽ በስነ ስርዓት አግባብ ባለው መንገድ መጠየቅ እንጂ እሱ ተናገረ እንዴ? እሱ ነው ስለዚህ፣ እንዴ ኳስ እያልክ ምናምን ውጪ እንትን እያልክ ኦኬ ነበር የኔ እያመመኝ ምናምን ሐኪም ቤት አብረኝ እንድትሄድ ስፈልግ ሳጣክ ቤት ማደር እያለብን ምናምን ጓደኛ ጋር ብለ ስታደር ከዛ ደግሞ ጓደኛ ጋር አይደለም ሴት ጋር ነው ብሎ ሲነግረኝና ከዛ ከሴት ጋር ደግሞ ሁኔ እኔ ቦታ ላይ ደርሽ በአይኔ ሳይ እኔ በአይኔ ነው። እንዴት ልንገርሽ? አሁን እኮ ግራ ይገባ። አንቺን ለአስረዳጅ ስሞክር አንቺ ነኝ መረዳት። ሁለተኛ ነገር ደግሞ እኔ ውጪም ሳድር የነበረው ጓደኞቼ ጋርም ሳድር የነበረው በቃ ያለሽበት ሁኔታ ጥሩ አልነበረም። እርጉዝ ሴት እንደ ቤትም እኮ ሳደርኩ እኮ ፊት እየነሳሽኝ ነበረ። ፊት እየነሳው ከፊት እየነሳሽ ነበረ ከሚያመኝ ነገር አንጻር ህመሜን እየነገርኩህ ነበረ እኔ። ሲቀጥል ለኔ ክብርም እየሰጠሽኝ ያለ ነበረ። የሆነ ነገር እንዴ ይሄ ቤት እግሬን መታጥ ማጠብ እንዳለብህ ምናምን ነገር ሲገባኝ፣ ሲቀጥል ማሳይ ስፈልግ ምናምን የባሌን እንክብካቤ በዚህ ሰዓት ካላገኘው ምን ጥቅም። እኔ ልንከባከበሽ በጣርኩኝ ቁጥር እኮ አንቺ ሰላም፣ ምን ያህል ንቀት ቢኖርሽ ነው? ሲቀጥል ደግሞ በማማ ጉዳይስ ምን ያህል እኔን አክብረሽኛል? በቃ ሁሌ ስታወር የነበረው ልጄ ልጄ፣ የሆን ነገር እኔን በሚዲያ ፊት የሆነ ልጄ ማለት ነው። ስሜታዊ ልሆን እችላለሁ። አስቀይሜ ከሆነ ምናምን ይቀርሳል። እኔንም አክብረሽኝ አታውቂም ነው አክብረሽኛ። አጣቂ አዎ፣ በፊት የነበረሽ ፀባይና አሁን ያለሽ ፀባይ ፍጹም የተለያየ ፀባይ ነው። ብላ ትረዳም ወይ? ሆርሞን ሴት ተረዳው። እሱን ተረድክ? እሱን ተረድቼ እኮ ብዙ ነገር አለብሽ። ቀዩን እኮ ነጭ ነው ካለች ነጭ ነው፣ አዎ ልክ ነሽ ማለት ያለበት። ገባ እንደ ብዙ እንደዚህ ኖርማሊ ዩቲዩብ ላይ ምናምን እንደዚህ አይነት በቃ ስለ ሆርሞን እንትን ብዙ ነገር ቼክ አድርጌ ያለሁ ጎግል ላይ ምናምን። ያንቺ ግን በጣም ተለየብኝ። ማለት በዚህ ልክ ልረዳሽ እየሞከርኩ የምታሳይ ነገር በጣም ነው። እሺ፣ አሁን ዋናው ፖይንቱ ምንድን ነው? እኔ እናንተ እዚህ ጋር የተገኘንበት? ካሜራ ያለበት ምክንያት ምንድን ነው? ምን እንዲፈጠር ነው? ይህን ነገር እንድትነግሪኝ ትችላለህ። እኔ ባለፈውም ማዘርሽ ናቸው አይደል? እንዲህ ጎትጉቶ ምናምን በቃ ያለውን ነገር አትለያዩ፣ በቃ ሰላም ፍጠሩ ምናምን ብለው በቃ ሰላም ደህና ሰላም ሆኜ ነበረ። ከዛ ይዞኝ መጡ። እኔ ግን በቃ በእንደዚህ አይነት ሁኔታ አሁንም የራሴን ጊዜ ፈልጋለሁ። በቃ ጊዜ መውሰድ ፈልጋለሁ። ጊዜ ጊዜ ማሳለፍ ፈልጌ ነበረ። ያንን ጊዜ ሳሳልፌ ነበረ፣ በስነ ስርዓት ደህና ሆኜ ነበረ። ሲቀጥል ደግሞ ስፔሻሊ ካረጋሽ በኋላ አንቺ በጣም ባህሪሽ ቄር ይርን ያለብኝ ማለት እኮ ያ ሆርሞን ነው። ሆርሞን ብቻ አይደለም እኔ ኖርማሊ ባይዘጉ እኔ ቤተሰብ እንዲያቀደኛ ሌላ ሌላ ክርክር ሁላ መፍጠር ስላልፈለኩኝ ነው፣ እንጂ ያቺ አቃጣሪ የተባለችው አለች ወይ ዘነድ ናት ያልኳት ልጅ ልጅ እንዳለው ሁላ ተቀለሽ ወይ ብላ ሱቅ ድረስ መጣ፣ ሰላሜን ነስታ ገባ። እኔ ብዙ ነገር እኮ ነው ባል ያለሁት ያባቴ፣ ላንተ እኮ እኔ ብዙ ዋጋ ከፍየላለሁ። ያን ያንን ያንን አንቺ ከሶስተኛ ወገን ከምትሰሚ ይልቅ እኔን ቀርበሽ እንዲህ እንዲህ እየተባልኩ ነው ይሄው፣ ልጅቷም እንዲያለች እሷ ባለችበት ጠርተሽ እንዲህ ብታወሪኝ ይሻል ነበር። አንቺ ግን እንደዛ ከምታወሪ ልክ የሰው ወር እየለቀቀምሽ እየመጣሽ የኔንም ሰላም ላይ ልጅ እያለሽ የተቀበለሽ ልጅ ስላለው ነው እሱ የደበቀው። ወንድ ልጅ አለው ባለትዳር ነው፣ እና ልጅ አለው አለች። እና እኔ ልጅ የተቀበለኝ ልጅ ስላለው ነው። ልጅ ባይኖረኝ ልጄን እሱም ልክ እንደ እናቱ ይጠላት ነበር ማለት ነው። ለማንኛውም እኔ ዛሬም ልነግርሽ የፈለኩት ነገር እኔ ወደ ሶሻል ሚዲያ የእውነቴን ነው፣ ቤተሰብም እንዲያውቅ እፈልጋለሁ። ወደ ሶሻል ሚዲያ የመጣሁበትን ቀን ሁላ ነው የረገምኩት። የምሬን ነው። በዚህ ልክ እኔ አንቺን ልተባበርካልኩኝ። በቃ ይሄ ላይፍ ስታይላችንን ሶሻል ሚዲያ ላይ ምን እንደሚመስል እና ሳይ ምናምን ስትይ በቃ አሪፍ ነው ምናምን በቃ እኔ እዛ ባደጉት ሀገር በቃ ሰው ኖርማል ይሄ ላይፍ ስታይላቸው ሚዲያ ላይ እንደሚያሳዩት እንደዛ ትክክለኛ ሞቲቬሽን አረዳድ ያለው ሰው እንዳለ ነበር ማስበው። አንቺ ግን ሚዲያ ላይ በወጣው ቁጥር እያሳቀቅሽኝ፣ እኔ ሚዲያ አልወድም፣ ታውቂያለሽ። እኔ ለኛ ማክስ ለምን አታወልቅም ማክስ ለምን አታወልቅም ያልኩበት ምክንያቱ ደግሞ የሆነ የተደበቀ ነገር አለው። ለምን ነግሬሻለሁ፣ እኔ ሚዲያ የሚዲያ ሰው አይደለሁ፣ እኔ ሚዲያ አልወድም። እኔ ይሄንንም የማደርገው መጀመሪያ ላይም ላንቺ ብዬ ነው። በቃ እንደዚህ ኖርማል ላይፍ ስታይላችን ምናምን አንዳንድ እንትኖችን ብሎጎችን እንሰራለን ሰውም የሚማረው ነገር ካለ እንደያነ ቪዲዮ እንስራ ብለሽ አብሬሽ እሺ ብዬ ነው እንትን ያልኩት ከመጣ እኔ ሚዲያ ላይ ከመክሱቺ አንድ እንደማልገባ ነግርሻለሁ በቃ ይሄ ማንነቴም ኦፊሻል ምናምን እንደዚህ እንደዚህ እኔ አንቺ ታውቂኛለሽ አይደል? አንቺ ከቦክሽኝ እኮ በቂ ነው። ግዴታ የሆነ ሰንበዲ እንዲያቀኝ አልፈልግም። ትዳሪን የምኖረው ላንቺ እንጂ ሊሆነ ሰው አይደለም።

አንቺ እኔን ለመረዳት ሲገባሽ አንቺ እንደውም እኔን አንደርስታንድ ከማድረግ ይልቅ አብረሽ ተደርበሽ ነው ሰላሜን ስትነሱት የነበረው እና ኢቭን እንኳን እኔ እስቲል እስቲል እስቲል እኔ ቀኑን እንኳን የሚሄድበትን ቀን አራዝም በቃ እሄዳለሁ ብዬ አሰብኩት። አንቺ ስላለሽ ነው በቃ እርጉዝም ስለሆነሽ በእንደዚህ አይነት ሁኔታ ጠየሽ አልሄድም ብዬ ነው። ኦኬ፣ አሁን ይኸውልህ፣ እንዴት እናደርጋለን መሰለህ፣ እኔ ደከመኝ ማለት ነው ማብራራት እንዲህ ማለት ምናምን በጣም ከሚዲያ ራሱ መጥፋት እፈልጋለሁ። ለራሴ ጊዜ እፈልጋለሁ። እባክህ፣ እኔ ሚዲያ ራሱ አንገሸገሸኝ፣ አቅለሸለሸኝ ማለት ነው። እኔ አላውቅም። እኔ አንተን ሳገባ ሰላሜ ይፈጠራል አንተን ሳገባ አንተን ሲቀርብ ምናምን ነገር ደስታ እናገኛለን የደስታን ጥግ ምናምን ነገር እናገኛለን ብዬ ነበረ ያሰብኩት። ነገር ግን ሁሉም ነገር እንዳሰብኩት እየሆነልኝ አይደለም። ለዛ አሁን እኔ እረፍቴ ወደ ሆነበት ቦታ ሄዳለሁ፣ እናቴ ቤት ሄዳለሁኝ ማለት ነው። አንተም እቤት እየገባህ አይደለም። እኔ ስልችት ብሎኛል። ብቻዬንም ማደር ምናምን ነገር እኔ አልለመድኩም። እኔ የለመድኩት ከሰው ጋር ነው። እኔ የለመድኩት ከሰው ጋር መኖር፣ ከሰው ጋር መተኛት፣ ከሰው ጋር መብላት፣ መጠጣት ምናምን ነገር ነው። ይሄ ለመድኩትኝ እና እኔ አንድ ቤት ውስጥ ምናምን ነገር እንዲህ ተዘግቶብኝ እኔ ብቻዬን ምውል፣ እኔ ማን ነኝ? ገባ እኔ ማን ነኝ? እየደከመኝ ምናምን መስራት ሳልፈልግ ሱቅ ሄጄ ምናምን ሰውል፣ ያቺ ልጅ እየመጣች ሱቅ ድረስ ምናምን ዱላ ተነስቶ ምናምን የምትሄደው እንዴ? እኔ አኔ እናንቺ ሚዲያ ላይ ከወጣን ይሄው ዛሬ ነው። እንደዚህ በስነ ስርዓት ራሱ ተነጋግ በንግግር ዝቅ ብለሽ ማውራት የለመድሽም አይደለም። ሁሌ ጭቅጭቅ፣ ሁሌ የሆነ የተረከኝ ካሜራ ጀርባ አውርተን እናውቃለን። እኔ ካሜራ ፈለብኝ ቤት ቤተሰብ አለ እኮ ቤተሰብ እኮ ካሜራ ላይ ለከነ በሆነው ባልሆነው ምናምን ነገር በቤተሰብ ግፊት በእናቴ በዘመድ ምናምን እኔ እኮ እየተገፋኝ ነው። ልጅ ኮ እየተሰደደችኝ ነው። እኔ ደስተኛ መሆን ይመስላል። የሰው ልጅ ደስተኛ ካልሆነ ደግሞ ስሜታዊ ሆኖ ሊያወራ ይችላል። ያንን ስሜትሽ እኔ ላይ ነው እንድምታንጸባርቂ ሆነ። እኔ ሳይደርስብኝ ቀርቶ ነው ልነግርሽ ነው። የቤተሰብ ግፊት የሆነ ነገር ግፊት ከአንቺ በላይ እኔ ላይ ሳይደርስ ነው። ግን ያንን ሁሉ ስሜት ተቋቁሜ ያለሽበትን ሁኔታ በማየት አንቺን ነበር ለመረዳት ስሞክር የነበረው። አንቺ ግን እንደውም ልትፈርጂኝ ነው። የራሳችን የሆነ አመለካከትና ተፈጥሮ አለን አይደለ? እሺ ለማንኛውም ዛሬ ልነግርሽ የምፈልግኩት እኔ አዳንዴ መጀመሪያ ትነግረኛለህ፣ ከዛው በኋላ እሺ እሰማሃለሁ። ነገር ግን እኔ የሚያናድድ ነገር ካለ እዚች ጋር መጥቼ አላስመስልም። ትክክለኛ ስሜቴን የቱን ቦታ ላይ አንጸባርቃለሁ። አላስመስልም። የማስመሰል ማስመሰል አስመሰል አደለም፣ አደለም፣ ፖሌስ ሆኖ እርጉዝ ነኝ እኔ። እርግዝና ማለት በጣም ከባድ ነው። ስሚኛ፣ ማስመሰል አለማስመሰል አደለም። የሰው ልጅ በትህትና ድምፁን ዝቅ አድርጎ እንዲህ እንዲህ ነው ብሎ ነገርን መፍታት ይሄ ብልሃት እንጂ የሆነ ፍለፊት ስሜቱን ማንጸባረቅ አይደለም እንዴ። እኔ ፍለፊት ስሜቴን ሳላንጸባረቅ አይደለም። አንቺ ልጅ ጓያል። ኦኬ፣ እናቴ። አንቺ ሴት እንደዛ ስትል፣ አንቺ ግን እኔ። ኦኬ በማማ ምክንያት ለምን ላይ አንቺም ልክ ስሜት እንደምትገኘው እኔም ሰው ነኝ ስሜት ይወኛል አሁን ለማንኛውም እኔ ዛሬ ቁጭ ብለን እንድናወራ የፈለግኩበት ምክንያት በቃ እኔ ላንቺ ብዬ ነበረ ከመጣሁበትም ቦታ ቀኔን እያራዘምኩኝ ለመቆየት ብዙ ነገር እንትን ስል እንደውም ቪዛ የሰሞኑ ተቃጥሏል እና እኔ እንትንም የሚሉኝ ከሆነ በቃ ሰላሜን ነው የምፈልገው እዛም ስራዬን ትቼ ነው የመጣሁት እና በተሻለ መጠን በቃ የሆነ አይምሮዬ ፍሪ እንዲሆን ነው የምፈልገው የሆነ መበጣበጥ አልፈልግም በቃ እኔ ለተወሰነም ጊዜ ቢሆን ስራዬ እዛ ያለኝንም ነገር ምናምን ማስተካከል ፈልጋለሁ። ወደ ውጭ መመለስ ፈልጋለሁ። ያለኝን ነገርም ማስተካከል ፈልጋለሁ። እዛ ያለውን ነገር ዝም ብዬ ነው ትቼ ተነስቼ የመጣሁት ለአንቺ ብዬ። ምን እንደሆነ ታውቂያለሽ። እርግጠኛ ነው፣ እርግጠኛ ነው። በእንደዚህ አይነት ስሜት ውስጥ ሆኜ በጣም እርግጠኛ ነኝ። ማዘርጋ ምን የራስሽን ገብ ለራስሽ ያለሽ ማንኩ ማዘርጋ ይሄዳለውኛል ኩኪኝ እኮ አንተ ቤት እየገባህ አይደለም። እኔ ቤት እማልገባው ደግሞ ባንቺ ምክንያት እንደሆነም ታውቂዋለሽ እኮ እኔ ምን ማሻሻልና ማስተካከል ያለብኝ ነገር ምንድን ነገር። ከማዘርጋም አውርተን በቃ ልጅቷ ፀዋያ ተስተካክሏል እንዲህ እንዲህ ነጥና ማዘርጋ አውርተን በቃ ሰላም ይሆናል በቃ እንደድሮ እንሆናለን ብዬ ነበር የመጣሁት። አሁንም ግን አንቺ መልሰሽ እንደዛ ሆነሽ ምንም ልትሻሻል እኮ አሁን ምንድነው ማስተካከል ያለብኝ ነገር? ተረፈደ በኋላ እኔ እንደዚህ አስተካክል፣ እንደዛ ተስተካክል፣ በቃ ነገሩ በቃ እሺ። ዘመድ ናት ያልካት ልጅ ምናምን መታ ያለችኝ የነገረችኝ፣ ናቲም የነገረኝ ምናምን ሁሉ ነገር እውነት ነው ማለት ነው። አየሽ፣ አሁንም መረዳት እሺ፣ እዛው ነው እውነት ነው እውነት ነው። አንደ መሰለሽ መውሰድ ሰርት ትችላለሽ። ለማንኛውም እኔ ግን ለራሴ የሆነ ልትሄድ ነው። እውነታውን አሁን አንቺ በተለቀሽበት መንገድ አጣሪ ነው አዎ እኔ እንደዛ የማድረግ ፍላጎት ነው ያለኝ። ጊዜ ለራሴ መስጠት ፈልጋለሁ። ቪዛን ተቃጥሏል፣ እንደሚቻል ችግር አይደለም። ምናልባት እኔ አላቅም። ልጅ አለ ተብሏል፣ ሌላ ሚስት ምናምን አለው ተብሏል። ችግር የለውም። ምንማሱ ምናምን ነገር ያደረገበት ምናምን ምክንያት አየሽ፣ አሁንም አንቺ ሀሳብሽ እዛ ጋር ነው እንጂ እንደዛ ተብሏል እና የተቃጠለ ቪዛን አምጥቶ ምናምን ነገር እኔ አሁንም ወደ ውጭ መመለስ ነው። አየሽ አይደል? አሁንም የኔን ስሜት መጎዳቱን ከመረዳት ይልቅ አንቺ እነሱ ጋ ነሽ ሀሳብሽ ለማንኛውም

ይቀረጻችሁ ምትለቁ ተናደድክሽ ቁጥር አይደለም፣ ቢያንስ ትዕግስትና የለሽም። እኔ ማክበር የሚባል ነገር የለም። አይ ደሞ ሆርሞን ነው ተረዳኝ፣ እርግዝናው ነው ተረዳኝ። እንዳለ እኮ ተቀያይሯል፣ ደሜ ከፍ ዝቅ እያለ ነው። ተው ግን ተረዳኝ። ከኔ ይልቅ ባለፈው ብለሻል። እኔ ማዘርጋ መሆን ፈልጋለሁ እሷ ነች እንትን አልፈልግ ምናምን ስትይኝ ማዘርጋ እኔ እኮ የጠበኩትኝ ከአንተ እንደ በፊታችን እንመለስ፣ ማዘርጋ አንዳንዴ ብዙ ጊዜ አሁን ብትለኝ ምናምን እኔ ደስ ይለኝ ነበረ። እሺ እልህ ነበረ። አንተ ግን ምን እንደምትል እንኳን ልሰማክ ምናምን ይህንን ሀሳብ እንኳን ሳቀርብልህ አንዳንድ እሺ ነው የምትለው። አባቴሁ ነገራችን ተበላሽቷል ማለት ነው። በላይ ለአይምሮ እኔ ምን ላሳመነው አባቴ ምልክ በራሴ እጅ ያጣሁት ትዳር ልበል፣ በሰዎች በቤተሰብ ነው ያጣሁት ልበል፣ ከራሱ ችግር ነው ያጣሁት ልበል፣ ከማን ችግር ነው ልበል? ይሄንን እኮ ማለት ምንም ማለት አያስፈልግም። ከማን ነው ልበል? ከማን ብዬ ራሴ ላሳምነው? ሁሉ ነገር ሰመመን ነው እየሆነብኝ ነው የጀመረ እኔ ትዳርሽን ታጫለሽ፣ ይሄ እነ ላይ ምናምን እያልኩ አሁንም አደለም እኔ አሁንም እያወራ እኔና እኔና ዳግም ታገኘኛለህ፣ ዳግም ሳገኝሀለሁ፣ ሌላ ተጠርጣሪ ምናምን ነገር ልጅ አለው፣ ሚስት አለው እየተባልኩኝ እኔ አንተን። እሱማ ነገርኩሽ እኮ ማረጋገጥ ማረጋገጥ ባለብሽ መንገድ ሞራሌ እኮ ነው የገደልከው። አንቺ ነሽ እንጂ ሞራሌ ነው የገደልሽው። ትዳርሽን በገዛ እጅሽ፣ የሰው ወሬ፣ የቤተሰብ ወሬ እየሰማሽ እኔ እንኳን ለአንድ ሴት አይደለም ከእናቴ ጋር ከቤተሰቦቼ ጋር እኮ አንቺ ብዬ ስጣላ ነበረ። ትዳርሽንማ በገዛ እጅሽ እኮ ነው ለመበታተን እየቀርሻለሽ በኔጅ እና በኔጅ። ለማንኛውም እኔ ክፉ ደግ መባባል አልፈልግም። እሺ አሁን ምንድነው የመጨረሻው ሃሳብ? አሁን እኔ እርጉዝ ነኝ። ልጄን ያለ አባት ላስቀረው ነው? ምን እንደዛ ይልሽ። አባት ከጎኑ ምናምን ነገር ኑሮ የአባትን ፍቅር ምናምን ላያገኝ ነው ልጄ። እኔ አሁንም ጊዜ ፈልጋለሁ ማለት እኔ አልፈልጋችሁም አይደለም ልጅ አንቺንም እኔ አልፈልግም፣ ወይም ደግሞ እኔ ኮምፕሊትሊ እተዋቸዋለሁ እያልኩ አይደለም። አሁን ግን ሰላምን ስለምፈልግ ከዚህ ግርግር ወጥቼ እዛም ደግሞ ማስተካከል ያለብኝ ነገሮች አሉ። ያንን ሄጄ ማስተካከል አለብኝ እንጂ ያ ልጅ ያላባት ይደግ እንዲህ እንዲህ እንትን ምናምን እንድትኝ አልፈልግም። ግን መጀመሪያ የኔ ሰላም ይቀድማል። በቃ የኔ መረጋጋት ይቀድማል። እኔ ሰላም ምንም ነው ላንተ፣ ያው ቤተሰብ ጋር ልሄድ ትመጣለህ እንደዚህ ምናምን። አሁን ሰላም እኔ አልመጣም። ሰላም ጊዜ ነው የምፈልገው። ደሞ ግዴታ ሂጅ፣ የማስተካክለው ነገር አለ። ለምን ታዲያ ከእኔ ጋር ይሄንን ነገርን ማውራት አስፈልጋ? አንተ አትመጣም አይደለ? እኔ ጋር እኔ ጋር አትመጣም። ቤት ምናምን ነገር አትገባም። ለዛ እኔም ቢቻዬን ነኝ አልቀመጥም፣ ቤት እናቴ ቤት ይሄዳለሁ። አንተ ኦኬ እኔም ቤት ውስጥ ቢቻዬን አስቀርተን ምናምን አንተ የፈለክበት ጓደኛ ጋ እኔ ጋ እያልክ ምናምን ታድራለህ። ከዛ ሌላ ሰው ምናምን መጥቶ ትዳራለው ልጅ አለ። ለዚህ ነው ማክስ የሚያደርገው ምናምን ነገር ይለኛል። የአንተ ላይፍ ምናምን ነገር እኔ ምንም አላውቅም። ቤት ውስጥ አጉረኸኝ አስቀምጠኸኝ፣ አንቺ እንደዚህ አደረግሽ፣ አንቺ እንደዚህ አደረግሽ እያልክ ምናምን ስለ እኔ ደሞ ታወራለህ። በቃ አንቺ ደስ እኔ እኔም መረዳ ከከበደሽ አሁንም ደስ ባለሽ መንገር ታርጉምሽ የፈለክሽ መውሰድ ትችያለሽ ግን ግመች እኔ እንደዚህ አይነት ሰው ነህ ብዬ ለሰከንድ አስቤ አላውቅም። ለሰከንድ ባህሪን የቀየርሽው ማን ትነሽ አውሬ ሆነሃል። የማላውቀው ሰው ሆነህብኛል። ንግግርሽ በራሱ ወደ ሌላ ንግግር ይገፋል። ለዛ ምንም ከመናገር ዝም ማለት ሆነ። በቃ እኔ ሰላሜ ነው። እኔ ቤተሰብ ቅርታ አድርጉልኝ። በቃ እኔ ሰላሜ ነው ማለት ነው። በቃ እየደረሰብኝ ያለው ምናምን የሆነ እሷ ምንም ልትረዳኝ አልቻለችም። ከዚህ በፊት የምሬ ነው ወስኜ ነበር በቃ ጊዜ ፈልጋለሁ ምናምን ቢሉ እኔ በቃ ማዘሯን ስለምወዳቸው ስለማከብራቸው ነው ድጋሚ እንትን አድርጉትና፣ በቃ አሁንም ግን እሷ ሄዳ ነገሩን ከማጣራት ከማጣራት ይልቅ የሆነ በቃ የሰፈር ሰው ያላትን የሆነ ነገር ያላትን ሰብስባ ነው እንዲንዲ እንዲነ ምናምን ብላ ሰላሜን እየነሳቸው ያለው እኔ ለእረፍት መጥቼ አብሬያት ጥሩ ጊዜ ያሳልፋለሁ ብዬ መጥቼ ሶሻል ሚዲያ ላይም ደግሞ በቃ አሪፍ ነገር በቃ ጥሩ እናንተም ትማሩበታላችሁ የሚባል ነገር እንሰራለን ብዬ መጥቼ ከጠበቅኩት በተቃራኒ ነው የገጠመኝ። እና እንዴት እንደምላችሁ አላውቅም፣ የሆነ ውስጤ በጣም ተረብሻል። እና ምንም አረግ እኔ እሷን ጠልቻትም የሆነ ነገርም ብዬ አይደለኝም። በቃ እዛም የራሴ ማስተካከላቸው የስራ ነገሮች አሉ። እነሱን ለማስተካከልም ግድ በቃ መሄድ አለብኝ እና የራሴን ጊዜ እፈልጋለሁ እኔ የምር የእሷ ጸባይ ቢሻሻል የሆነ ነገር ቢሆን እኔ ችግር የለብኝም። የሆነ ነገር ምንተነኝ ማለት ነው አላውቅም፣ ብቻ ጸባይዋ ግን ከእለት ወደ እለት በቃ እየተቀያየረ ነው እየመጡ ያለ ምን እንደምል አላውቅም። ብቻ አመሰግናለሁ ማለት እፈልጋለሁ። ጥሩ ጥሩ ሀሳብ የሆነ ስለ ትዳራችን የሆነ በቃ ጥሩ አመለካከት ኖሯቸው ሲሰጡ የነበሩ በቃ ትዳር ሶስተኛ ወገን እንደማይገባበት የሆነ ነገር እንደማይል ሀሳብ ስትሰጡን የነበራችሁ ሰዎች፣ በዚህ አጋጣሚ የእውነት ነው የምላችሁ ቴንክ ዩ ማለት እፈልጋለሁ። ውስጤ ግን ምን ያህል እንደተጎዳና ምን ያህል እንደተሰማኝ እኔ ነኝ የማውቀው። ሰው ጋር በሰው ሲርቅኝ ሳላስበው ብዙ ጊዜ ግልጽነትን ረግማለሁ።